ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? እሺ፣ በባለፈው መደመርና መቀነስን ሰርተናል። አሁን ደግሞ ማባዛትና ማካፈልን እንሰራለን። ከመደመርና መቀነስ ላይ የተሰጡኝ አስተያየቶች አሉ፣ አስተያየትም ሳይሆን እንደ ጥያቄ። አንደኛው ጥያቄ አንድ አለኝ የሚባል ነገር አልገባኝ የሚባል ነገር ነበር፣ እሱንም ማሳያችኋለሁ። ከዛ ደግሞ ከአንድ እስከ መቶ ብቻ የምታወቁ ወደ እሺ ምናምን የሚሆን ቁጥሮችን ማታወቁ እንዳላችሁ አሳውቃችሁኛል። እሱንም አሁን ቁጥሮችን አብረን አይተን አንብበን ስንሰራ ደግሞ አንዳንድ አለ የሚባለው ለምን ነው እንዴት ነው የሚለውን ነገር በደንብ እናያለን ማለት ነው። በዚህ ቪዲዮ እነዚህን አይተን ማባዛትን ደግሞ የተወሰነ አሳይቻችሁን እንጨርሳለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ቪዲዮ እሺ፣ አሁን እዚህ ጋር የምታያቸው ከአንድ መቶ ነው የሚጀምር ቁጥሩ ከአንድ መቶ ሁለት ዜሮ አንድና ሁለት ዜሮ ካለው አንድ መቶ ነው። ሁለት እና ሁለት ዜሮ ሁለት መቶ ሁለት ዜሮ ነው ያለው፣ ወይም ሶስት መቶ ከዛ አራት መቶ ሁለት ዜሮ ነው ያሉት ብሎችም አምስት መቶ ስድስት መቶ ሰባት መቶ ስምንት መቶ ዘጠኝ መቶ ይልና አንድ ሺ ሲሆን፣ ሶስት ዜሮ አንድ ሺ ሲሆን ወይም በኋላ አራት ድጅት ይሆናል ማለት ነው። እስካሁን ድረስ ሶስት ድጅት ነበር እያየን የነበረ። ይሄ 200 300 ስንል ሶስት ድጅት ነበር እያየን የነበረ። ይሄ ደግሞ ባለ አራት ድጅት ቁጥር ነው ሺ የሚባለው ማለት ነው። ስለዚህ አንድ ሺህ ይህ ነው። አንድ ሺህ አንድ መቶ ስንል 1000 እንጽፍና 100 ከላይ ያየናትን መቶ አምጥተን መጨመር ነው። 1000 200 ስንል 1000 እንጽፍና ከላይ ያየናትን 200 መቀጠል ነው ማለት ነው። 1000 300 ስንል 1000 እንዳለች በአንዷ ዜሮ ፋንታ ሶስት መተካት ልክ እንደዚህ ነው ማለት ነው። 1500 1600 ነው ቁጥሩን መቀየር ነው። ከዚህ በኋላ ደግሞ 2000 3000 ያለ ሲል ልክ እንደዚህ ነው የሚሄደው ከዚህ ጋር እንየው ያው ያው 2000 መቶ ስንል እኛ ሁለት ዜሮ ስለሆነ ማለት ነው 2930 ብቻ ነው የተቀየረች በ3 ፋንታ። ከዛ 4000 5000 6000 7000 ያለ ሲሄድ 3 ዜሮ ከጎኑ እያስቀመጠን ሙሉ መጽሐፍ ማለት ነው እስከ 10 ሺህ ድረስ። 10 ሺህ ከተባለ ደግሞ 10ን እንጽፍና ሺህ ሲባል 3 ዜሮ ያለው ነው 3ን ዜሮ እናስቀምጣለን ማለት ነው። እሺ ምናልባት ሌላ ሊኖር ስለሚችል እየጻፍኩ ለምሳሌ ላሳያችሁ አሁን መቶን እንደዚህ ጽፈን ነበር መቶን እንደዚህ ጽፈን ነበር። መቶ ሀያ አምስት ጻፉት ትባሉ። መቶ ይሄ አንድ ሁለት ሶስት ቁጥር ነው። የአንድ ቤት የአስር ቤት የመቶ ቤት። ስለዚህ መቶ 25 ጻፉት ትባሉ። መቶ እንደዚህ ትቀመጣለች። ከዛ ማን ነው 25ን ደግሞ ምታውቋት ናት። 25 መቶ 25ን እንደዚህ ትጽፋላችሁ ማለት ነው። 390 ጻፉት ትባሉ። 390 ሶስት መቶ ማለት ሶስት መቶ ማለት ሶስት ዜሮ ዜሮ ነው። ሶስት መቶ ከዛ ዘጠና ማለት ደግሞ ዘጠኝና ዜሮ ናቸው። ስለዚህ 390 ከተባለን 390ን ከዚህ ጋር መጻፍ ማለት ነው። ሶስት መቶ ዘጠና ሲጻፍ እንደዚህ ይሆናል ማለት ነው። ሶስት መቶ ዘጠና። እሺ፣ አሁን ደግሞ አምስት መቶ ሰማንያ ዘጠኝ ጻፉ ላይ ብላችሁ፣ 589 ጻፉ ብላችሁ፣ አምስት መቶ ማለት አምስትና ዜሮ ዜሮ ነበር ከዛ ሰማንያ ዘጠኝ ስል ሰማንያ ዘጠኝ ታውቁታላችሁ። አምስት መቶ ሰማንያ ዘጠኝ እንደዚህ ተጽፉልኛላችሁ ማለት ነው። አምስት መቶ ሰማንያ ዘጠኝ እሺ። አሁን የመቶ ቤት ይሄ ነው። እሺ መቶን እንደዚህ ጽፈን የነበረው ባለ ሁለት ዜሮ። አንድ ሺ ሲሆን ደግሞ ባለ ሶስት ዜሮ ይሆናል ማለት ነው። አንድ ሺ እንደዚህ ነው የሚጻፈው። አንድ ሺ ባለ ሶስት ዜሮ ነው። ይሄው ቤቱ ልቁጠርላችሁ። የአንድ ቤት፣ የአስር ቤት፣ የመቶ ቤት የሺ ቤት ይህ የሚጠራበት ነው የአንድ ቤት ለምን እንደተባለ ልንገራችሁ ለምሳሌ አንድ ሺህ ሁለት መቶ አስራ ዘጠኝ ላድርግና የአንድ ቤት የተባለበት ዘጠኝ ዘጠኝ ተብሎ ስለሚጠራ ነው የአንድ ቤት የሚባሉት አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ እነዚህ ቁጥሮቹ እዚህ ጋር ስናገኛቸው የአንድ ቤት ብለን እንሄዳለን የአንድ ቤት አስር ለምሳሌ ሁለት ድጅት ነው ያላት ፣ ስለዚህ የአንድ ቤትና የአስር ቤት ነው ምትባለው። ስለዚህ የአንድ ቤት ይህ አስራ ዘጠኝ ስለሚል አስር የአስር ቤት፣ ይህ ደግሞ ሁለት ብሎ መቶ ስለሚል የመቶ ቤት፣ ይህ ደግሞ አንድ ብሎ ሺ ስለሚል የሺ ቤት። ስለዚህ አንድ ሺ ሁለት መቶ አስራ ዘጠኝ እንደዚህ ተንትነን እንጽፋለን ማለት ነው። በቃ አንድ ሺ ብለን ሁለት ሺ ሶስት ሺ እያልን ስንሄድ እችን ብቻ መቀየር ነው። ሁለት ሺም ሲጻፍ ሶስት ዜሮ እንደዚህ ነው የምናደርገው ማለት ነው። 3000 ሲጻፍም እንደዚህ ይሆናል። ለምሳሌ አንድ ሺህ ስድስት መቶ ሀያ ዘጠኝ ጻፉ ብላችሁ አንድ ሺህ እንደዚህ ትጽፋላችሁ። አንድ 1000 ይሄ ነው፣ ስድስት መቶ ይሄ ነው፣ ሃያ ይሄ ነው፣ ዘጠኝ። አያችሁ፣ እነዚህ ናቸው በአንድ የሚጻፉት ማለት ነው። አሁን እስኪ ይሄ ስንት ዜሮ አለው? አንድ ሁለት ሶስት። ይሄ ስንት ዜሮ አለው? አንድ ሁለት እቺ በዚህ ቦታ ትጻፋለች ኤስ ስንት ዜሮ አለው አንድ እቺ ደግሞ በዚህ ቦታ ትጻፋለች እቺ ደግሞ ቀጥላ ትጻፋለች ማለት ነው ይሄን ስጽፉት ስለዚህ ይሄን ሲጽፉት 1629 በአንድ ላይ መጻፍ ትችላላችሁ አሁን የነዚህ ጥርቅም ነው ማለት ነው 1629 ማለት የ የ20 እና የ9 ተጣራቅ እንደዚህ የሆኑት ማለት ነው። እና በዚህ ማንበብ መለማመድ ብትችሉ ጥሩ ነው። ዋና እስከ መቶ ድረስ ያሉትን ቁጥሮች በደንብ ማወቅ ያስፈልጋል። ለምሳሌ ሶስት ሺህ አምስት መቶ ጻፉ ሊ ብላችሁ ሶስት ሺህ አምስት መቶ ሶስት ሺህ ይሄ ነው፣ ሶስት ዜሮ ያለው አምስት መቶ ማለት ደግሞ ይሄ ነው ማለት ይሄ ሁለት ዜሮ ያለው። ስለዚህ እነዚህ እነዚህ ያሉት ዜሮዎች እች አምስት ዜሮ ቦታ ላይ ትጻፋለሽ ማለት ነው። ከዚሮ ቦታ ላይ 3500 ሲጻፍ እንደዚህ ነው ማለት ነው። በቃ አሁን ሁለት ሺ ስድስት መቶ ጻፉ ሊ ብላችሁ 2000 ሲጻፍ ያልኳችሁ ሶስት ዜሮ አለው እንደዚህ ነው። ስድስት መቶ ደግሞ ስድስት መቶ 2 ዜሮ አለው ስለዚህ አንድ ሁለት አንድ ሁለት ዜሮዎች አሉ። በዚህ ዜሮ ፋንታ 6 ይጻፋል። 2600 ሲጻፍ እንደዚህ ነው ማለት ነው። 2600 ሲጻፍ እንደዚህ ነው። ስለዚህ እነዚህ ነገር ታሳቢነት አድርጓቸው፣ መቶ፣ ሁለት መቶ፣ ሶስት መቶ፣ አራት መቶ፣ አምስት መቶ፣ ስድስት መቶ፣ ሰባት መቶ፣ ስምንት መቶ፣ ዘጠኝ መቶ እያለ ይኸው እስከ አስር ሺ ድረስ ጽፌ የላችኋለሁ። አስር ሺን ተው፣ ከአስር ሺ ጀምሬ ሌላ ቀን ስለምጽፍላችሁ ይሄ አስር ታደርጉና፣ እሺ ማለት ሶስት ዜሮ ስለሆነ አስር ሺን እንደዚህ እንጽፈዋለን ማለት ነው። ሌላውን ተውት፣ እነዚህን ግን ተለማመዱባቸው። ዘጠኝ መቶ፣ ሶስት ሺህ፣ አራት ሺህ፣ አምስት ሺህ፣ ስድስት ሺህ እንደዚህ ናቸው። አሁን ስትጻፉት ተባለው ስድስት ሺህ ነው። ሰባት ሺህ። ሺህ ማለት ሶስት ዜሮ ነው። ሺህ ማለት ሶስት ዜሮ ነው። መቶ ማለት ሁለት ዜሮ ወይም ደግሞ ሁለት ዲጂት ቁጥር ለምሳሌ ስድስት መቶ ሀያ ስድስት ሊሆን ይችላል በሁለቱ ዜሮዎች ፋንታ እነዚህ ገቡ ስድስት መቶ ሀያ ስድስት ስድስት መቶ ብቻውን ይሄ ነው ሀያ ስድስት ደግሞ እዚህ ጋር አለ እንደዚህ አድርገን እንጽፋለን ማለት ነው እሺ ይህን የተወሰነ ካያችሁ ወደ ማባዛት ነው የሚሄድላችሁ ይህን የተወሰነ ካያችሁ ማባዛትን አብረና ያለን ማለት ነው ያው እዚህ ጋር ማባዛት ይላል ቁጥሮቹ እነዚሁ ማብራሪያ ጋር እዚ ጋር እየጻፍኩላችሁ ሄዳለሁ። አሁኔ ሁለት ሲባዛ በሶስት ሁለት ሲባዛ በሶስት ሁለት ሲባዛ በሶስት ማለት ሁለት ሲባዛ በሶስት ማለት ሁለት ሲባዛ በሶስት ምትገልጹት ሁለትን ሶስት ጊዜ የመጻፍ ማለት ነው። ወይም ደግሞ ሶስትን ሁለት ጊዜ የመጻፍ ማለት ነው። ይሄ ሶስት ሶስት ስንት ይሆናል? ስድስት። ይሄ ጊዜ ቤት የእንትን አለ የድሮ ደብተር ላይ በስተጀርባ ነበር የነበረች እና ከአንድ እስከ ዘጠኝ ያሉ ቁጥሮችን እርስ በርሳቸው ሲባዙ እነሱን መያዝ ያስፈልጋል። ለምሳሌ ሁለት ሲባዛ በሶስት፣ ሁለት ሲባዛ በአምስት፣ ሶስት ሲባዛ በስድስት፣ እነዚህ አይነት ቁጥሮችን መያዝ ያስፈልጋል። ሌላውን ወደ ጠሽ ማባዛቱን አሳያቸዋለሁ። ይሄ ለምሳሌ ስድስት ሲባዛ በሶስት ማለት ስድስትን ሶስት ጊዜ መጻፍ ማለት ነው። ስድስትን ሶስት ጊዜ ስድስት ሲባዛ በሶስት ማለት ስድስትን ሶስት ጊዜ መጻፍ ስድስት ስድስት ስድስት ይህ 12 እዛ ጋር 18 6 ስድስት ሲባዛ በሶስት ስንት ይሆናል ማለት ነው? 18 የነኛው ደግሞ ስድስት 5 ሲባዛ በ2 አምስትን ሁለት ጊዜ መጻፍ ወይም ሁለትን አምስት ጊዜ መጻፍ፣ ይሄ አስር ይመጣል ማለት ነው። አስር ሲባዛ በ2 የዚችን ደግሞ ላሳያችሁ እንዴት እንደምታባዙ ወደ ታች መባዛት አሳያችዋለሁ። አስር ሲባዛ በሁለት። እሺ ሁለት ሲባዛ በዜሮ ዜሮ። ሁለት ሲባዛ በአንድ ሁለት። ስለዚህ መልሱ ይህ ነው ማለት ነው። አስር ሲባዛ በሁለት ሀያ ይመጣል። ማባዛት እንደዚህ ቁልቁል አለ። እሺ ይህን ሰርተናል። ከዛ ደግሞ አስራ አንድ ሲባዛ በአስራ ሶስት በሶስት ይላል። አስራ አንድ አስራ አንድ ሲባዛ በሶስት እንዲህ እናደርጋለን። አንድ አይለጉጤ ናትን በማባዛት ጊዜ ብለናል። ስለዚህ የምናባዛ በዚች ቁጥር ይሄንም ይሄንም ነው የምናባዛው ማለት ነው። ሶስት ሲባዛ በአንድ ስንት ይሆናል? ሶስት ሶስት ሲባዛ በአንድ ሶስት። ስለዚህ የዚህ መልስ ሰላሳ ሶስት ይሆናል ማለት ነው። ከዚህ ጋር ሌላ ቁጥር ላሳያችሁና ጨመር ያለ ቁጥር ለምሳሌ ይህን አስራ አንድ ያለውን አስራ አንድ ያለውን ሀያ ስድስት ብናደርገው ሲባዛ በሶስት ይህን በዛው አንዳንድ ላይ ላሳያችሁ ነው ሶስት ሲባዛ በስድስት ስንት ነው የሚሆነው? አስራ ስምንት አስራ ስምንት ስምንትን እንጽፍና አንዳለኝ እንላለን። አንዳለኝ የምንለው ለምን መሰላችሁ? ሶስት ሲባዛ በስድስት አስራ ስምንት ሙሉውን ከዚህ ጋር አስራ ስምንት ብለን ስለማንጽፍ ነው። አስራ ስምንት ብለን ከጻፍን ሶስት ሲባዛ በሁለት ስድስት፣ ይሄ ሌላ ቁጥር ይሆንብናል ማለት ነው። ስለዚህ የመጀመሪያውን ቤት ብቻ እያስቀመጥን ትርፉን አንዳለኝ እያልን ከሚቀጥለው ጋር እየደመረን ነው የምንሄደው ማለት ነው። በመደመርም በዛም አንዳለኝ አለ። ስለዚህ 26 ሲባዛ በ3 ን ላሳያችሁ። 3 ሲባዛ በ6 3 ስድስቶች 18 ነው። 8ን ጽፈን አንድ አለኝ 3 ጊዜ ሁለት ከዚህ ላይ ነው ጨርሰ ምን ጽፈው 3 ጊዜ 2 6 ተዛሽ ከ7 78 የዚህ መልስ ነው ማለት ነው። ከዛ ቀጥሎ ደግሞ ምንድ ነው የሚል 20 ሲባዛ በ5 20 ሲባዛ በ5 እሺ ሀያ ሲባዛ በአምስት፣ ስለዚህ አምስት ሲባዛ በዜሮ። በዜሮ የተባዛ ማንኛውም ቁጥር ዜሮ ነው የሚሆን፣ በዜሮ ከተባዛ። አንድ ሺ ሲባዛ በዜሮ ዜሮ ነው። መቶ ሚሊየን ሲባዛ በዜሮ ዜሮ ነው። ዜሮ ሲባዛ በአንድም ዜሮ ነው። ዜሮ ሲባዛ በዜሮም ዜሮ ነው። ማንኛውም ቁጥር በዜሮ ከተባዛ ዜሮ ነው። ስለዚህ አምስት ሲባዛ በዜሮ ዜሮ። አምስት ሲባዛ በሁለት አስር። አሁን ስለ ጨረስን አስር ሙሉ እንጽፏለን። ባንጨርሰ ኑሮ ግን ዜሮ እንጽፊ አንድ አዳ ነበር ምንል ማለት ነው። ስለዚህ ሀያ ሲባዛ በአምስት መቶ ይመጣል ማለት ነው። በጣም አሪፍ። ከዛ ደግሞ ሚና ሰላሳ ሲባዛ በስድስት፣ ሰላሳ በስድስት ሰላሳን እንዲንጽፋለን ሲባዛ በስድስት። ያው ስድስት ሲባዛ በዜሮ ስንት እንላለን? ዜሮ በዜሮ የተባዛ ሁሉም ዜሮ ስለሆነ፣ ስድስት ጊዜ ስምንት ከላይ የሰራናት ቀደም ስድስት ጊዜ ሶስት አስራ ስምንት። አስራ ስምንት ስለጨረስን ሙሉን ጻፍና፣ መቶ ሰማኒያ መልሱ ነው ማለት ነው። እሺ ከዛ አርባ ሲባዛ በአምስት አርባ ሲባዛ በአምስት ይኸው አርባ ሲባዛ በአምስት አሁንም አምስት ሲባዛ በዜሮ ዜሮ አምስት ሲባዛ በአራት ሀያ ሁለት መቶ መልሱ ነው ማለት ነው። እሺ ከዛ ምን ይላል? መቶ ሲባዛ በሶስት አሁን ትንሽ ረዝም ያለ ቁጥር፣ መቶ ሲባዛ በሶስት። በዚች ሶስት ሁሉንም አባዛት፣ ይሄን ይሄን ይሄን። ሶስት ሲባዛ በዜሮ ዜሮ፣ ሶስት ሲባዛ በዜሮ ዜሮ፣ ሶስት ሲባዛ በአንድ አንድ፣ አይለ ውጤ ስለሆነች ሶስት ሶስት መቶ ይመጣል ማለት ነው። ሶስት መቶ ይመጣል። እሺ ከዛ ስልሳ ሲባዛ በስድስት ስልሳ ሲባዛ በስድስት እሺ፣ ከዚህ ጋር እንዳባዛ ነው። ስልሳን እንዲህ እንጽፋለን፣ ሲባዛ በስድስት እኩል ነው ስድስት ጊዜ ዜሮ ዜሮ፣ ስድስት ጊዜ ስድስት ስንት ይሆናል? አስራ ሁለት ማለቴ ቅርታ? ስድስት ና ስድስት ነው አስራ ሁለት የሚመጣ ስድስት ጊዜ ስድስት ማለት ደግሞ ስድስትን ስድስት ጊዜ መጽሐፍ ስለሆነ ሰላሳ ስድስት ነው የሚመጣ ስልሳ ሲባዛ በስድስት ማለት ሶስት መቶ ስልሳ ነው የሚመጣ ማለት ነው ሶስት መቶ ስልሳ እሺ ሌላው የትኛው ነው ማለት ነው ይህን ሰራን ይህን ሰራን። ሰባ ሲባዛ በሶስት ሰባ ሲባዛ በሶስት ይኸው፣ ሰባ ሲባዛ በሶስት ይህን እንሰራለን። ሰባት ሲባዛ በዜሮ ዜሮ ሶስት ማለት ሶስት ሲባዛ በዜሮ ዜሮ ሶስት ሲባዛ በሰባት ስንት ይሆናል? ሶስት ሰባት ሰባቶች እነዚህ ስንት ይመጣሉ? ሃያ አንድ ሁለት መቶ አስር መልሱ ይሆናል ማለት ነው። ሁለት መቶ አስር መልሱ ይሆናል። እሺ ከዚህ ቀጥሎ ደግሞ ሁለት መቶ ሁለት መቶ ሲባዛ በአራት እሺ ሁለት መቶን እንዲህ እንጽፋለን ሲባዛ በአራት በአራት እያንዳንዳቸውን ማብዛት ማለት ነው። አራት ጊዜ ዜሮ ዜሮ አራት ጊዜ ዜሮ ዜሮ አራት ጊዜ ሁለት ስምንት እሺ። ከዛ ቀጣዩ ምድር ነው የሚሆን። አምስት መቶ ሲባዛ በስድስት፣ አምስት መቶ ሲባዛ በስድስት፣ አምስትን እንዲንጽፋለን አምስትን እንዲንጽፋለን። አምስት መቶ ሲባዛ በስድስት በማባዛት ህግ የሚጻፈው ከዚህ ጀምሮ ወደዚህ ነው እንጂ ሙሉ ቁጥር አይጻፍም። አሁን ሁለት ጊዜ አንድ ጊዜ ተሳስቼ አንድ ጊዜ በትክክል ጻፍላችሁ። ስድስት ጊዜ ዜሮ ዜሮ፣ ስድስት ጊዜ ዜሮ ዜሮ፣ ስድስት ጊዜ አምስት እንደ በዚህ መጻፍ አትችሉም። ሰላሳ ወደዚህ ብትጽፉት ስህተት ስለሆነ ነው። ስለዚህ ከዚህ ጀምረን ወደዚህ የምንጽፈው ማለት ነው። ዜሮ ዜሮ ብለን ስድስት ጊዜ አምስት ሰላሳ፣ እንደዚህ አድርገን እንጽፋለን ማለት ነው። ሶስት ሺህ ይመጣል። እሺ ከዛ የቱ ይቀረናል ሰላሳ ሲባዛ በሀያ ስድስት በሁለት ድጅት ቁጥር የመጨረሻ ምናልባት እቺ ከበድ ልትል ትችላለች። የመጨረሻ ግን ስራት በሁለት ድጅት ቁጥር እሺ ሰላሳ ሲባዛ በሀያ ስድስት ነው የሚል ሰላሳን እንዲንጽፋለን ሰላሳ ሲባዛ በሀያ ስድስት እኩል ነው አሁን። ይህን ምን አደርገው መጀመሪያ በዚህ እያባዛን እንደ ቅድሙ እንጽፋለን ከዛ በዚህ ከጨረስን በኋላ በዚህኛው እያባዛን ደግሞ ከስር በኩል እንደዚሁ እንጽፋለን። ይህም ማለት ስድስት ሲባዛ በ0 0 6 ሲባዛ በ0 0 6 ሲባዛ በ3 18 ከዛ ደግሞ በዚህኛው እንሄዳለን። ሁለት ሲባዛ በ0 እዚሽ ጋር ነው የምንጀምረው። ይህን ከጨረስን በኋላ ከሁለተኛዋ ከዚሽ ጋር 0 ሁለት ሲባዛ በዜሮ ዜሮ። በእነዚህ እያስተካከልን ነው የምንጽፈው። ሁለት ሲባዛ በሶስት ስንት ነው? ስድስት እዚች ጋር ጻፍኩ ማለት ነው። ሌላ ሶስተኛ ቁጥር ከዚህ ማባዣ ኑሮ በሆነ ከዚች እንቀጥል ነበር ማለት ነው። እሺ ከዛ በኋላችን እንደዚህ እንደዚህ እንደምራታለን። ዜሮ ዜሮ፣ ስምንት አንድና ስድስት ሰባት፣ ሰባት ሺ ስምንት መቶ መልሱ ነው። ቻይነት ትንሽ ከበድ እንዳትላችሁ አንድ የድድ ገማት ሌላ ለምሳሌ አስራ ስድስት ሲባዛ በአስራ ሁለት ይሄ ላርግላችሁ። ሁለት ጊዜ ስድስት አስራ ሁለት ሁለትን እንጽፌ፣ አንድ አለኝ። ሁለት ጊዜ አንድ ሁለት እዚሽ ጋር ሶስት። ከዛ አንድ ጊዜ ስድስት በሽተራ ነ መጽፋት ስድስት። አንድ ጊዜ አንድ አንድ። ስለዚህ ይሄ ይወርዳል። ተደማሪ የለውም 3 እና 6 9 1 ተደማሪ የለውም መቶ ዘጠና ሁለት ይመጣል ማለት ነው። እሺ ከሽጋር ደሞ አንድ ልስራ እንዳይከብዳችሁ። አሁን ደሞ 126ን 126ን ሲባዛ በ13 አርግላችሁ በ13 3 ጊዜ ስድስት ስንት ይሆናል? ሶስት ጊዜ ስድስት አስራ ስምንት፣ ስምንትን ጽፌ አንድ አለኝ። ሶስት ጊዜ ሁለት ስድስት፣ ታዛሽ ጋር ሰባት። ሶስት ጊዜ አንድ ሶስት፣ ስለ ጨረስን አንድ አለኝ ብለን ከዛ ደግሞ በዚች እንጀምራለን። አንድ ጊዜ ስድስት ስድስት አንድ ጊዜ ሁለት፣ ይቅርታ፣ አንድ ጊዜ ስድስት ስድስት፣ አንድ ጊዜ ሁለት ሁለት፣ አንድ ጊዜ አንድ አንድ። እንዲህ እናደርጋለን ማለት ነው። ከዛ ስምንት ተደማሪ ስለሌላት እናወርደታለን። ሰባትና ስምንት ስንት ሆና? አስራ ሶስት አንድ አለኝ ሶስትና ሁለት አምስት ተዛሽ ጋር ስድስት ቻንድ ተደማሪ ላትም ትወርዳለች። አንድ ሺ ስድስት መቶ ሰላሳ ስምንት መልሱ ሆነ ማለት ነው። እንደዚህ ቁጥር ሲበዛ ምናልባት ግራ ያጋባል። እሺ፣ አሁን ደግሞ ሁለት መቶን በአስራ ሁለት ላባዛላችሁ። ሁለት መቶ ሲባዛ በአስራ ሁለት። እሺ፣ አሁንም በዚች ሁሎች እናበዛለን። ሁለት ጊዜ ዜሮ ዜሮ ሁለት ጊዜ ዜሮ ዜሮ ሁለት ጊዜ አራት ሁለት ጊዜ ሁለት ሁለት ሲባዛ በሁለት አራት አንድ ጊዜ ዜሮ ከዚች ጋር ነው የሚጀምረው። ዜሮ አንድ ጊዜ ዜሮ ዜሮ አንድ ሲባዛ በሁለት ሁለት እንዲህ እናረግና እንደምራለን። እንደዚህ እንደዚህ ዜሮ ተደማሪ ላትወርዳለ ዜሮ እና ዜሮ ዜሮ አራትና ዜሮ አራት ሁለት ተደማሪ ዳትም እናወርዳታለን። ስለዚህ ሁለት ሺ አራት መቶ መልሱ ነው ማለት ነው። ይሄ ብዙም ግራ እንዳያገባችሁ፣ ቀላል ይሆናል ብዬ አስባለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። መልካም ጊዜን ተመኘውላችሁ። ቀጣይ በማካፈል እንገናኛለን።